ጋኑን በጠጠር ብቻ ሳይሆን ጠጠሩንም በጋን መደገፍ እወቅበት። እንዴት ሰንብተሃል ወዳጄ? አማን ነው አማን ይሁን። ከራሞትህ እንዴት ነው ዙሪያ ገባህ? ሰላም ውሎ አደረ ይሁን። ዋናው መኖር ነው አደል? የእኔም ሳምንት ብዙ የሚነገርለት ነገር አልነበረውም። ዝም ብሎ ከአንድ ኪስ ወደ ሌላ ኪስ እንደሚገላበጥ አሮጌ አስር ብር በለው። ወይ አይገዛ ወይ አውጥተህ ትጥለው። ነገር ሲያስተላ የለየለት ነገር እኮ ጥሩ ነው ገና ለገና ይሞላል እያልክ በተስፋ መጠበቅ ራሱ ተስፋ ያስቆርጣል። ቢሆንም ግን ይነጋል ብሎ ተስፋ ከማድረግ የተሻለ ደግሞ ሌላ ነገር ስለሌለ ተስፋ ማድረግ እንቀጥያለሁ። በተስፋዬና ተስፋ መቁረጥ መሃል ደግሞ ማማደባብ ያሉ ብዙውን ጊዜ ተስፋ እንዳደርግ ከኖርኩት ያልኖርኩት ከነካሁት ያልነካሁት የሚበዛ መሆኑን እየሰበኩ ልቤ ውስጥ ተስፋ እንዲያቆጠቁጥ ያደርጋሉ። አንዳንድ ቀን ደግሞ ሳይታወቃቸው ይሁን አውቀው አይገባኝም፣ ጭራሽ ተስፋ የሚያስቆርጥና መፈጠርን የሚያስጠላ ጨዋታ ጨዋታ አልኩት መርዶ ነገር ያመጣሉ። ትላንት እሁድም ያደረጉት እንዲያ ነበር። በነገራችን ላይ ትላንት የተገናኘነው በወትሮ ሰዓታችን ሳይሆን አመሻሽ ላይ ነበር። ይህንን አስቀድመው ነግረውኝ ስለነበር እንደ ሌላው ቀን መጡ አልመጡ እያልኩ ደጅ ደጅ ከማየት ታድገውኛል። የአንዷ ጓደኛቸው የልጇ ባል እህቱ ሞታለች ተብሎ እየተነጫነጩ ነበር የሄዱት። እና እዚያ ውለው ማታ ለአይን ያዝ ማድረግ ሲጀምር፣ ከታክሲ ወርደው ገና ግቢውን እንደገቡ ነበር። አንተ በሬ ቀለበው፣ አለህ? ተኝተሃል? ግቢውን እንደ ቀበሌ ቤት ጥበቃ አንተ ብቻህን ተቆጣጥረው፣ አልካደል እስቲ ብክበል፣ አልናፈኩህም? እኔ ናፍቄያለሁ፣ አልናፈኩህም ወይ መራራቱ ቀርቶና ንገናኝም ሞይ ደግሞ ዘፈነችልኝ። በላሉ ነገሩና ነገሩ ያልኩህ አንተ ማሽላ ሲያሪስ ቃል አለች ናፈቁ የውስጥ የሚያበርዱልኝ ብዬ እኮ ነው። በሬ ቀለቡ አንተ እያሉ ሲጣሩ በሬን ከፍቼ ብቅ ስል ገና አንድ ሰዓት ሳይሞላ ተኝቼ ነው እንዳትለኝ አንተ አራልተኛውም እና ካልተኛ ይህን ሁሉ ብቻ ነው የምታስለፈልፈኝ የምታዘፍነኝ፣ ምንሆና ነው? አይ ጋደም ብዬ ስለነበር ጫማ እስካጠልቅ ተው፣ ጫማ ማድረግ ነው ያህል የሚፈጀው። እና አለች ማ ወርቅነሽ። የማናት ወርቅነሽ? የማናት የአንተ ወርቅነሽ ናታ እንዴ። ከየት የመጣች? እሱንማ እኔ ምን አውቅልሃለሁ እንዴ ያስቀመጡልኝ ኢኮኖሚ ይመስሉትም አማድባዊ እሱንማ ማድረግልህ ከዚህ ቤላ ባርር ያሰብኩ ቀን ነው እና በርህንም ሰብሬ አንጓችንም ቤቱን አጽችለት ብዬም አጭበርብሬ ቁልፍህን ተቀብዬ አስገብቼ የጠበኩለት ከተላፊ ሰፈር የሆነት አርቦሬ በተገኘ አርቦሬ አገርህ ምን ነው አርቦሬ ነው የተወለድኩት አላልከኝም እሱ ሳው ግን ለምን አሀ የሴት አይነት ላህ ነዋ ለማንኛውም ተነስተሀል ነቅተሀል

ውጭ ሎማ በወጣሁት ይግቡ፣ እመጣለሁ። በአትልስ ገባ ናዚ ቆሜር ቀልል ኖሯል። አንተ ምና እንጂ ታዲያ የማታን ቢሆን ቡና ሳይፈላበት አይቀር ቤት ውስጥ ምን ይለኛል። እሺ እመጣለሁ፣ ልብሶን ይቀያይሩ አልኳቸውና እሳቸው ወደፊት ሲራመዱ ቤቴ በረንዳ ላይ ቆም ያስተዋልኳቸው፣ ያው ገንደስ ገንደስ ማለታቸው እንዳለ ቢሆንም አንዳንዴ እንዳለባበሳቸውና እንደ ልብሱ አይነትም አገነዳደሳቸው ይለያያል። ገዘፍ ከበድ የሚያደርግ ልብስ ሲለብሱ ገንደስ ገንደሱ በስሎ ሞሽን አይነት ይሆናል። ቀለል ያለ ልብስ ሲለብሱ ደግሞ ከወትሮው ትንሽ ፈጠንና ቀልጠፍ የማለት ነገር ይታይባቸዋል። የዛሬው ገንደሳቸው የስሎ ሞሽን አይነት ነው። እሳቸው ወደ ቤት ከገቡ ከአንድ 15 ደቂቃ በኋላ ጠብቄ ስገባ እንደ ግምቴ ልብሳቸውን ቀይረው ቦታቸው ላይ ተሰይመዋል። ህግ ባወሬ ቀለቡ መቸም ሰዓቷ ነው፣ ሳምረት አውቃታለሁ አሉኝ። እሳቸው ከመጡ በኋላ ቤቱ ቀርቶ ግቢው ራሱ የሰንበት ድባቡን መመለስ ጀምሯል። አንጓች በከሰል ማንደጃው ላይ የዝንጀሮ መቀመጫ የመሰለ ፍሟን አንተርክካ ፈትጋ ያጠበችውን ቡና መቁላት ጀምራለች። ታውቃታለህ ነው ያሉኝ። እንዴት ነው የማላቀውም? እማማ ድባቤ ስምንት ዓመት እኮ አንድ ልጅ ተወልዶ ሁለተኛ ክፍል የሚደርስበት ነው። እውነትን እኮ ነው ልጄ። የእኔ እናንተ ነገር በቃ እናርጅናውጋ ሆነ በለው እንጂ ሰምተሃል እናርጅናው ጋን አታቅም ሲባል የሰማው ይመስለኛል። ጎጃም ነው መቼም፣ ጎጃም ስማውጣት ያውቅ የለ። እኔ እንኳን እንደሰማሁት አንድ ጉደኛ ነበር ድሮ በደርጉ ኮምጫምባው የሚባል ታውቀዋለ? እሱንም ስሙን ሰምቼ አውቃለሁ። መቼም ልክ እንደ አለቃ ገብረሃና ነው ያለውንም ያላለውንም የሚያስቀናውንም ሞኛ ሞኝ የሚያስመስለውንም ይለጥፉበት ነበር። ግን እሱ ልጄ ሞኞቹ ይሳቁበት እንጂ ሞኝ አልነበረም። የሚስቅበትም ሁሉ አስከትሎ ነው። እስከ ደርግ ማብቂያ ተፈርቶም ተከብሮም የኖረው። ግን በምንድን ነው የሚታወቀው? ምን አድርጎ ነው? በማድባቤ ያኔ አንተ አልደረስክበትም መሰለኝ፣ እንጂ ገና መሠረተ ትምህርት እንደተጀመረ እዚያው ነው መሰለኝ፣ ቅድም ያልኩህ እናርጅናው ጋ ሰውን ውጣና ተማር ቢለው ገበሬው አሻፈረ ብሎ ሲያስቸግር ቆም ጨመለኛው አውጥቶ አውርዶልህ ግራ እጁን እያወናጨፈ ብጤዎቹን አስከትሎ መንገድ ለመንገድ በዛች ከጁ በማትለየው ሃሎ ሃሎ መባያ። ሃሎ ሃሎ፣ ታውቃለህ አይደለም? ደግሞ አላቅም በለኛለሁ። የአንተ ነገር፣ ኧረ አውቃለሁ። ድምፅ ማጉያ አይደል? ተመስገን ነው። እና እሷን ይዞ ግራጁን እያወናጨፈ መሠረተ ትምህርት ማይማር ቡዳ ነው ሲል አብረውት የተከተሉት ትናጋቸው እስኪበጠስ እየተቀበሉ ቡዳ ነው ቡዳ ነው ሲሉልህ ያው በጎጃም ቡዳ መባል ኖር አይደል ንቅል የሌለህና በማግስቱ ሕዝቤ ትምህርት ቤቱን ግጥም አያረገውም በእውነት በጣም የሚገርም ነው ማመድ ባቤ መቼ ታዲያ በጊዜው ሳቁበት እንጂ የሚገርም ነው አሉት በአገሩ በወጉ ስሜት ገብተው ማስተማሩን እንዳላዋቂና ሞኝ ቆጥረው ተሳለቁበት እንጂ ይሄ ልክ አይደለም ግን በምን በምን አድርገን እዚህ ያደረስከ ይበሩ ፋይል እኔ ምን አውቃለሁ፣ እርስዎ ከጀመሩ እያልኩ መከተል እንጂ ማማድ ባቤ ታው እንዳሰድበኝ ነግርህ አለሁ። አንተ ዋ ይልቁልህን አትሳት ስምንት ዓመት ሆነን ብትል ማደል እናርጅ ናውጋ ያልኩህ ልክ ነው። ማማድ ባቤ ልክ ነው። አንተ አትርስዝ፣ ይህ ዘመን እንኳን ፈዛለት እየሮጥክ ማደርስበት ጥሎን ሄዷል። እኔ እናንተ ቁጥር ብቻ እንጂ ከዚያም የምንዘል አልሆንም ልጃይ ምን አሉ ማማደባቤ አትፍዘዝ። ከፈዘዝክ በቁም ልሸቱ ይወራረዱብሃል፣ አልኩህ። አሁንስ ይሰማሃል? ምን አሁን ይሰማኛል፣ ግን አልገባኝም። እውነት ለመናገር ዛሬኔ ያየሁትን ብታይ ጎድ ሆነህ ነበር፣ ልጄ ምን አይተው ነው ምን ሆኜ ነው ጉድ መሆን ነው? ኔ ኖኜ አሎ በጣም ብለ ጥገኝነት ጠይቅ ነበራ፣ ጥገኝነት የምን ትገኝነት ነው የምጠይቀው የኑሮ አንተ ልጅ አንተ ልጅ ጥለውን ሄደዋል ልጅ እኛ ቁጥር ብቻ ነን ያልኩህ ወድጄ እንዳይመስልህ ምን ገጥሞት ነው እስከዚህ ተደርበናል ተደርበናል ምንድን ነው የተደረብነው ያውም ደግሞ አንድ ዙር መሰለ እንደ የተደረብ ነው ደጋግመው ደጋግመው ነው የደረቡ ልጅ እነማን ናቸው ቀነኒሳና ኃይሌ ገብረስላሴ ልበልህ? አልገባኝማ ለነገሩ ብልህም ያው ነው። የዛሬና አርግና ኃይሌና ቀነኒሳ ሲሮጡ መሮጥ አክቷቸው ዘፍ ዘፍ እያሉ የሚያለከልኩትን ሁለት ሶስት ዙር ሲደርባቸው አታስታውስም? እሱን አስታውሳለሁ። እኛም እንደነሱ ዘፍ ዘፍ ስንል ተደርበናል። ያም አንድ ጊዜ ብቻ ሳይሆን የትየለሌ በእውናችን ቀርቶ በህልማችን እንኳን እንዳንደርስባቸው ነው ወርቀውናል። ልጄ እንዳናስባቸው አድርገው ደርበውናል። እኮነ ማን ናቸው ባል አሯሯጮቹ? የኑር አሸናፊዎቹ አሯራጭ ባይሆንም አለብቻቸው ሮጠው ይህን ያህል ባልቀደሙን። አልተኛን፣ አላንቀላፋን፣ አልሞትን በቁማችን አለን ብለን እየተጋን ይህን ያህልማ ባልቀደሙን። ወይም ደግሞ ተው ተው ተው ተኝተናል። መተኛም ማለት እኮ አልጋ መያዝ ብቻ ማለትም አይደለም። ሳይገባ ዝም ብለህ መሸነጋን የምትቆጥር ከሆነም ያው ተኝተሃል በለው። ትደረባለ አረማማ ደባቤ እነዚህ ደራቢዎቹ እነማን ናቸው? ይንገሩኛ ዝም ብሎ ነው ተደረብን ደርበናል ተደራርበናል የሚሉት። ትላንትና ነገ እንዳትጠብቀኝ የት ሄዳለሁ ነበር ያልኩ፣ የአንዲት ጓደኛ የልጇ ነው ምናም፣ ብቻ የሆነ ልቅሶ ነገር፣ ልክ ነኝ ልክ ነ እና ይችን ባለ ልጇን ካገኘኋት ብዙ ዘመኔ ነው። ያችን የአቷን ባልንጀራ እንታውቃት የለም? አዎ እሳቸው ጋርማ ደጋግመን አብረን ሄደን የለም እና እሷ ናት እዚህ ድረስ። እሷን ብቻ የዋዛ ሯጭ አይደለችም። እዚህ ጠላፊ ሰፈር እያለች እኮ በፊት ኑሮዋ ከእኛ አትደራረስም ነበር። አሁን እሷም የዋዛ አይደለች፣ በሹፌር ቀብረር ብላ መታ ታይዘ መሄድ። የት ልቅሶ ቤት፣ ልቅሶ እኮ ሳምንት ሆኖታል። ጠላፊ ሰፈር ቢሆን እንኳን እንዲያል ሊሆንልህ ሟቹም ከነስሙ በተረሳ ነበር። እሺ ግቢውን ያየህልኝ እንደሆነ ታዲያ ስፋቱ ልጄ፣ እንግዲህ የእኛ ግቢም ሰፊ ተብሎ ይቀናበታል አይደል? ያንን ያየህ እንደሆነ የእኛን ይህን ግቢ ፆታውን ቀይረህ ወዲያው ይቺ ግቢ ባልካት እኮ ነበር። እስከዚህ ስፋቱ ብቻ መሰለህ እንዴ? የቤቱን ትልቅነት ትተኸው፣ መዋኛው፣ በየጥጋ ጥጉ ሳር የሚግጥ ኮርማ ይመስል የተገጠቀጡት መኪኖች ብዛት አፍህን አስከፍቶ እኮ ነው የሚያስቀርህ ልጄ። አረግነት ማማድባቢ እናት ምኑን እናገር? እኔም እንዳንተው ግራ ቢገባኝ ቀስ ብዬ ጓደኛህን ባልንጀራዬ እንደ ነገር ምንጉድ ነው ኸው ብላት። በመገረም እየገረማት በሹክሹክታ ገና ምኑን አየሽና አብላ ብዘረዝልልኝ ልጀሙት አልልህም። ልቤ ቀጥል ምንም አልቀረው። ትልቅ ነው ማለት ነው ትልቅ የሚለው ከበቃ ግን አይበቃውም። አንዱ ጫፍ ላይ ሆነ እኮ የግቢውን ሌላ ጫፍ አታየውም ልጄ። ይገርማል። ሳምንት የሞላው ልቅሶ ቤት በዚህ በዚያ የሚሆነውን የሚበላ የሚጠጣውን ያየህ እንደሆነ አፍን ከፍተ ነው የምቀረው። ተለያይተናል፣ ተደርበናል ያልኩ ለዚህ ነው። ምን ያደርጉታል ማማ አድባቤ? አይ መቼም ሰው ከሠራ ከለፋ ጥሩ ኑሮ ቢኖር ጥሩ ቢለብስ ጥሩ ቢበላ ጥሩ ቢጠጣ ምንም አደል እንደዚህ ግን የሰው ኑሮ የሰማይና የምድር ያህል ለማሰብ እስኪከብድ ከብድ ድረስ ሲራረቅ ጥሩ አይደለም ልጄ። ሁሉም ልክ ሲኖረው ነው የሚያምረው። ተስፋ ያስቆርጣል። ምን ማድረግ ይቻላል ታዲያ? ማማደባዊ እኮ ካቅም በላይ ነው። እሱስ ልክ ነህ። እኔማ የምን ተመኘው መሰለህ ልጄ? ምን ተመኙ? አዳዲሶቹ መኪኖች አይታቸዋል? የትኞቹን? እነዚህ አለነዳጅ በኤሌክትሪክ ብቻ ነው የሚሰሩት የተባሉትን። አዎ፣ ድምፅ የላቸው፣ ጭስ የላቸው ፍስስስስ ሲሉ ደስ አይሉም? በጣም እንጂ። ማማ ድባቤ እንዲያው እንደነሱ ለኛ መራቢ ይፈለግልን። እንዴት ያለ ማማ ድባቤ አ እነሱን ከነዳጅ ሰልፍ ከጭስና ከማጓራት አውጥቶ ፍስስስስፍልስስስስ እንዳደረጓቸው እኛንስ ያደረጉንን ይለናል። እንዴት ቢሆን ብለው አሰቡ? ያሰብኩት ሀሳብ ዳገት የለው መኪና አሁን ሁሉ እንዲህ እንዳዘመኑት በኤሌክትሪክ እንዳደረጉት እኛንስ እህል አልባ የምንሄድ ቢያደርጉን ምን ይገዳቸዋል? ምን ነው ምኞት ይከለከላል? መመኘት ታዲያ የሚሆነው ነው እንጂ እህል አልባ ሆነው እንዴት ሕይወት ይኖረውታል እኮ ቤንዚኑን በኮረንቲ እንዳደረጉት እኛንስ በንፋስ ቢያደርጉን ምን ይሳናቸዋል? በንፋስ ረማማ ደዋቢ እና አለ ዘይት፣ አለ ምስር፣ አለ ከሰል፣ አለ ቅቤ ንፋስ ላፍ ያረክ ሽር ብትን ንስጥል፣ አይታይህም ራብ የለ ችጋር የለ እንጂ አለዚያውን፣ ዛሬ ካያቸው ሰዎች ጋር በምን መንገድ አንድ ሀገር ሰው እንሆናለን? ምትኬ ባይሆን ወይስቲ ገፋ አድርገኝና ምንጭካ አድርገኝ፣ ገፋ ወዴት? ወደፊት ቆሞ እንደከረመ የጋሽ ባንቲ ቮልስዋገን ገፋ አታረገኝና ምንጭቅ አድርገን ካልበረርን በስተቀር የዘንድሮ ነገር አልተገናኝቶ ሆኗል። ልጄ ጥለውን ሄደዋል፣ አንደርስባቸውም። አንተማ መቼም አይኔ ከዚች አራት በአራት ቤት ወጥተ የአን ቤትና ግቢ ብታይ ያረጋችሁኝን አድርጉኝ እንጂ አልወጣም ብለህ አንዱን ዛፍ ጨብጥ፣ አንቀ ጥገኝነት መጠየቅ አይቀርም ተራርቀናል እ አሉና ትኩር ብለው ተመለከቱኝ። ማማ ድባቤ እውነታቸውን ነው። በአንዳንድ ሁኔታዎች ውስጥ የሚታየው የኑሮ ልዩነትና ርቀት እጅግ በጣም የሚያሳስብ ነው። በላይኛውና በታችኛው ኑሮ መሃል ያለው ቦታ በተንቦረቀቀ ቁጥር የወደፊት ችግርና ማኅበራዊ ቀውሱም በዚያው መጠን እየሰፋ እንዳይሄድ ያስፈራል። አቅም ያለው አቅም የሌለውን በቀጥታም ይሁን በተዘዋዋሪ መንገድ በሚታወቅ ሥርዓት አማካኝነት ጋኑን ጠጠሩ ብቻ ሳይሆን ጠጠሩንም ጋኑ እየደገፈው ሊሸካከም የሚችልበት ሁኔታ ስለ መፍጠር ማሰቢያ ጊዜው አሁን ይመስላል። አንዱ አንድ ሊትር ዘይት ለመግዛት አንድ ሳምንት በሚቆዝምበት አገር በሌላ ጫፍ የሚታየው ቅጥ የለሽ ሁኔታ አያሳስብም ብሎ ማለፍ የሚቻል አይመስልም። አይመስልህም? በልቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ ጠላፊ ሰፈር